ጉዳይ ነው። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ስለሆነ ሆነ አለመሞት ትችላለህ። አካላይ ሞት አዎ፣ አጥያት ካላደረክ አካላይ ሞት አጥያት ባታደርግ አትሞትም። ታዝሀል እኮ አጥያት ካላደረክ ለምን ትሞታለህ እኮ? አሁን አንተ በምድር ላይ አጥያት የማያደርግ ሰው አሁን ለምሳሌ ጻናት ሆነው የሚሞቱ ሰዎች አ እኮ ያኛው ይው እኔ ያልኩ ያለሁት፣ ላስረዳ ከመጀመሪያ ጀምሮ ስለ ህፃናት ከጠየቀኝ ማለት ነው። በመጀመሪያ አዳም አልታዘዘም። አዳም ስላልታዘዘ እግዚአብሔር ደግሞ አጥያት ሁሉ ኔቸር ነው አይደለም ያልከኝ? ነርቸር ነው አልከኝ እኮ አጥያት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ። ተስማማም በዚህ እኮ። አጥያት የሚባል ነገር ከኔ ጋር የሚያያዝ ነገር አይደለም። እኔ ማነው ራሴ የማመጣው ነገር ነው። በጄኔቲካል አይደለም። ራሱ ኔቸር ሳይሆን ነርቸር ነው አልከኝ። ተስማማ እንደ ኢስላም ከዛ ከሆነ በኋላ ቆይ እንትን በለኝ። አጥያት ባትሰራ አትሞትም አልክ። አንድ ሰው አጥያት ባይሰራ አይሞትም አልክ፣ አይደለ? አንድ ህፃን ልጅ ሲሞት ለምንድንነው የሚሞተው? አጥያት ሰርቶ ነው? እግዚአብሔር ከመጀመሪያ ጀምሮ ሁሉም ላይ ሞትን ስለፈረደ እኮ። እንደዛ ከሆነ ኔቸር ነው። ስለዚህ ሞት ኔቸር ነው ማለት ነው። እንደዛ ከሆነ ኔቸር አይደለም፣ ኔቸር ነው አይደለም። አጥያትን ያደርጋሉ በቃ፣ አጥያት አለ። ተቋደድ አላደረገማ። አጥያት የማድረግ እና ያለ ማድረግ እኮ የምርጫ ጉዳይ ነው ብለኛል። እግዚአብሔር ስለፈረደ አይደለም እኮ ፍርድ ነው ቀድሞ የመጣው እያልኩ ነው። ያው እኔ አጥያት እግዚአብሔርማ ከፈረደማ በእኛ ጄኔቲካሊ የሚመጣ ነገር ነው። ፈልገን አይደለም። ያለ ምርጫችን የምንጠየቅበትን ነገር የለም፣ የምንቀጣበትን ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አይደለም ኔቸርም አይደለም። ያው እኔ ነርቸር ነው አልከኝ እኮ። አሁን ተስማማ። አጥያት ነርቸር ነው ወይስ ኔቸር ነው? ስለ ምንድነው ያልከኝ ቅድም ነርቸር ነው ያልኩት። ስለዚህ ነርቸር ሜታፊዚካል ነው፣ ኦንቶሎጂካል ነው፣ ሜታፊዚካል ነው። ሜታፊዚካል ከሆኑ ታዲያ አንተና የምትጠየቀው እኮ አንተ አለማድረግም ማድረግም ትችላለህ። አጥያት ማለት ሲጀመር ኢላማ ተሰጥተው ኢላማ መሳት ነው ወይስ አይደለም? እኳ ኢላማ ስህተት ስታደርግ ነው። አንድ ህፃን ልጅ አጥያትን የመስራት ዝንባል የፃኑ ነው፣ አብሮት ይወልዳል። አብሮ ተወልዶት አይደለም፣ ነገር ግን ፍርድ ቀድሞ ስለመጣ ነው ከማድረጉ በፊት እግዚአብሔር ቀድሞ አይልም አለ እዚያ አይልም። ቢብሊካል ኤቪደንስ ስታቲስቲክስ አንድ ህፃን ልጅ አብሮ ፍርድ የሚባለው ነገር ተ ተጽዕኖ ስራ አለ። እነዛ ከሆነ ኔቸር ነው የሚሆነው ነርቸር አይሆነም። ይኸው ለምሳሌ አዳም ቀድሞ እንደሚያወቅ ያርቃል ነው ኮንሴፕቱ እራሱ እኮ ምኑ ፎር ኖሌጅ አለው ነው እግዚአብሔር ነው ፎር ኖሌጅ ሌላ ጉዳይ ነው እኮ እሱማ ፎር ኖሌጅም ፕሪዲስቲኔሽንም አለ ባይብል ላይ እሱ አይደለም ጥያቄው። አንድ ህፃን ልጅ አንድ ህፃን ልጅ አጥያት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ አጥያት ኔቸር ሳይሆን ነርቸር ከሆነ አጢያት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ አንድ ህጻን ልጅ ህጻኖ ነው ቢሞት እናትና እናትና አባቱ በእናቱ ማህፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት ያ ህጻን ልጅ ሲሞት የሚሞተው በአጢያቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው? እኔ እንዴት እንደማዝን ስለቃራክ ነው። እኔ በአጭሩ እያልኩ ያለሁት ብቻ ምንም ለቋም በኢስላም አስተምሮ ፍርድ ስለተወሰደበት ነው ሰው ላይ ተመልከታየ እንደዛ ነው። አሁን ቀን ስንጓይ ምንድን ነው ያድከው ሶስነ ሳያን የሚባሉ ታስታውሳቸዋለህ አይደል? አስራ ስድስተኛ ክፍለ ዘመን ላይ የነበሩ አስራ ስድስት ሰላ አስራት እነሱ አስራ አምስት ሰላሳ ሰባት ላይ የነበሩት እነሱ አሁን በእንትን አጢያት ውርስ ነው ብለው አያምኑ። አጢያት እንደ ክርስቶስን ቤዛ መሳት ከፍሏል ብለው አያምኑ። እንደ ማንኛውም ሰው ሰማያት ነው የሆነው የሚያምኑት። ከእናንተ ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ እናንተ ጋር ትምህርት ጋር የሚገናኝ ትምህርት የላቸውም ከድነት ጋር ስለማይገናኝ ይህ ብዙም ልዩነት አይደለም፣ ሁሉ ስለዚህ፣ እንደዛ ከሆነ እንደዛ ነው። ምድ አሁን በኢስላም አስተምሮት ከመጣ አጢአት ማለት ምን ማለት ነው ስንል አጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። አጢአት አጢአት የሚሰኘው ነገር ካወክህበት ጊዜ ጀምሮ ነው። በሱረቱ ል አሕዛብ ምዕራፍ 33 ቁጥር አምስትና ስድስት ላይ ሳታውቁ በምትሰሩት ነገር አጢአት አይሆንባችሁም። ልባችሁ አውቆ በሰሩበች ነገር አጥያት ይሆንባቸዋል፣ አለ ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ አላህ የያዘዘ መልካም ነገር ደግሞ ሳታደርግ ስትቀር አጥያት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው፣ አጥያት የሚባለው ነገር ማለት ነው። ማድረግም አለማድረግም ትችላለ። ሞት የሚባለው ነገር ደግሞ ተፈጥራዊ ነው። በእኛ በኢስላም አካላዊ ሞት ማለት ነው፣ በተፈጥራዊ የተቀመጠ ነገር ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 3 ሁለት ላይ ምንድን ነው የሚለው? የትኛው ሰራችሁ የአማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አደምና ህዋ ከመምጣታቸው በፊት እራሱ ነበረ። ራሱ ለምሳሌ ሞት የሚባለው ነገር እናንተ፣ አካላዊ ሞት የሚባለው ነገር ማን ነው ያመጣው? በአዳም እንስሳት ለምንድን ነው የሚሞቱት? ከእሱ የተነሳ ምድር ስትረገም ሞትን ያካትታል። እርግማኑ እርግማን የበረከ ተቃራኒ አደል እንዴ? ስለዚህ በረከትና ህይወት ህይወት አንድ ነው። በባይብል ውስጥ በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። በረከት ሞት የበረከት ተቃራኒ ማነው? የበረከት ተቃራኒ መደየት ነው አይደል? የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ፣ አዎ፣ እሺ። ምድር ከአንተ የተነሳ የተረገመች ትሆናለች ሲል እርግማን ሲል ስለ በረከት መታጣት ነው የሚያወራው ስ ወይ ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ በአዳም የተነሳ ይሞታሉ የሚለውን ኬት ነው ማስረጃ ነው ማግኘት የሚቻለው? እኔ በእርግጥ እንስሳት ይሞታሉ አይሞቱም፣ ያንን አላውቅም። እኮ ታዲያ እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? አለ ተመልክት፣ እጽዋት ይሞታሉ። እሺ፣ ሌላው ቢቀርቶ አደምና ሐዋ በጀነት ውስጥ እያሉ ባላሚቶች ነበሩ አይደል? ባላሚቶ ሲሆኑ ብዙ ተባዙ ተብሏል። ልጁ ማደግ ይችላል ማደግ ይችላል። ህፃን ሆኖ የሚያደግ ነገር ነው ወይስ ዝም ብሎ የሰላሳ ዓመት የአስራ አምስት ዓመት ምናምን ነው የሚፈጠሩት ልጆች? እድገት የሚባል አለ፣ አልተገለጸ እንጂ ኒው ሴል ከአምሳው ሲሆን ሁለ ሴል ዴዳውት ነው የሚያደርገው። ሴል ራሱ በመተካካት ነው ራሱ የምታድገው አንተ አንተ የሆነ ነገር አዎ። ሴል ቲሹ ኦርጋን ሲስተም ኦርጋኒዝም ኢንፋንሲ ላተንሲ አዶለንስ የሚባሉ ስቴፖችን የተለያየ ነገር ያልከው አሮጌ ሴል ሲሞት እና አዲስ ሴል ሲተካ ነው አይደል፣ በባዮሎጂ ከቃው ሲሆን፣ ይሄ እርግጥ እርግጥ ነው። ታም ማለት ነው እሱ ባዳም ማታይ። ስለዚህ ሞት የሚባለው ነገር ተፈጥሯዊ ነው። በእኛ አሁን ሞት የሚባለው ነገር ሶስት አይነት ሞት አለ፣ ይብን በባይብል ተመለከት። እንግዲህ አንደኛው የመጀመሪያው አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ከሞለኪል ኮምፖስት ያደረገ አካላችን ዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ ሶስት ቁጥር አንድ ላይ ከፀሐይ በታች ለሚደረገው የሚደረገው ነገር ሁሉ ጊዜ አለው አለ። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው አለ። መጽሐፈ መክብብ ምዕራፍ ሶስት ቁጥር አስራ አንድ ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው አለ። ቁጥር አስራ ዘጠኝ ላይ ደግሞ የሰውና የእንስሳ ዕድል ፈንታ አንድ ነው፣ ሁሉ ከአፈር ነው ወደ አፈር ይመለሳለዋል። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለመሞትም ትችላለህ። ትንቢተ ስኬል ምዕራፍ አስራ ስምንት ከቁጥር አስራ ሰባት እስከ ሀያ አንድ ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። የማትሰራ ነፍስ ደግሞ ምን ትላለች አለ ምን ትላለች አለ ሮይነ የማትሰራ ነፍስ በህይወት ትኖራለች አይደል? ያዕቆብ አንድ አስራ ሁለት ላይ ደግሞ እያንዳንዱ በራሱ ምኞ ሲሳብና ሲታለል ምኞ ፀንሳ ምን ትወላለች አለ ኃጢአት ካደገች በኋላ ምን ትወልዳለች አለ ዘፍጥረት ሁለት አስራ ሰባት ላይ አዳም አትብል አለ በበላ ቀን ምን ትላለህ አለ ሞት የሚለው ነገር ብራይስቱ ላይ የለም እንግሊዝኛ ላይም የለም አማርኛ ላይ ነው የተጨመረው በበላ ቀን ትሞታለህ አለ ስለዚህ የሞተው ሞት ምን አይነት አካላዊ ነው ወይስ መንፈሳዊ ሞት ነው መንፈሳዊ ሞት የሚባል መንፈሳዊ ሞት ነው ማለት ነው መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ እግዚአብሔር መስፈርት ነው ከኛ ጋር ነው። ኢፌሶን ምዕራፍ ሁለት ላይ በበደላችንና በአጥያታችን ሙታን ነበር እንዴ ይላል። እንዴ መንፈሳዊ ሞት ካልሆነ ምንድን ነው? ይሄ አካላዊ ሞት ነው እኮ እኔ እኮ በበደላችንና በአጥያታችን ነው ሙታን እኔ ነኝ። እኔ አጥያትን የምትሰራ ትሞታለች አለ። ለምሳሌ አባቴ ሉቃስ ዘጠኝ ስልሳ ላይ አባቴን ቀብሬ ልምጣ አለ። ሙታኖች ይቆራቸው አለ። ስለምንድን ነው የሚያወራው? ስለ አካላዊ ነው? ስለ መንፈሳዊ ሞት ነው ሙታን የሚላቸው እና ማንን ቀባሪዎቹ ቀባሪዎቹ ለምንድን ነው ሙታን ያላቸው? የሚሞቱ ሰዎች ነው አይደለም። ሙታንን ሙታኖቹ ይቅበሯቸዋል ምን ማለቱ ነው? እኮ እዛው ያሉ ሰዎች እነርሱ ይቀበሩ እኮ ማይከተለኝ ማይከተለኝ ሙታን ነው ያላል አይደል እንዴ? ታዲያኛው መንፈሳዊ ሞት እንደት ይላል እኮ እነሱ ቁራጥ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፒሪቹዋል ዴስ ማለት እኮ ፊግራት ቢላስትራቲቭ ማለት ነው ሲምቦሊካል እና አርጎሪካል ማለት ነው። እነዛ ሰዎች ከመጀመሪያ ጀምሮ ሙታን ናቸው ይሁት የላቸውም ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ ያውት በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁን እንትን ነው ኦፕሽናል ነው ኦፕሽናል ነው። ሁለተኛ ሞት አንዴ ከተገባ አይወጣም። አልተከተሉትም አተባለ እሱ ሁለተኛ ሞት የሚባለው ነገር፣ ሶስተኛው ሞት ሶስተኛ ነው። ሞት በሶስት ይከፈላል ብዬ አለው። ያኛው ኢተርናል ሊዝ የሚባለው ነው ዘላለማዊ ሞት፣ የዘላለም ህይወት ተቃራኒ ሆነው የመጣው ነው ራይ ሀያ ሀያ አንድ ና ራይ ሁለት ስምንት ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመልጣ በሶስት አይነት መልኩ ያስቀምጠዋል አንደኛው አካላዊ ሞት የሚባል ነገር አለ ተፈጥሯዊ ነው ሁለተኛ ነገር ደግሞ ካፊሮችን ኩፋሮችን ሙታን ይላቸዋል ደንቆሮች ይላቸዋል እውሮች ይላቸዋል ሙታን ይላቸዋል ሶስተኛ ደግሞ የጀሀነም ውስጥ ያለውን ስቃይ ቶርመንቱ ምን ያደርገዋል ቁርአን ሞት ከየሰፍራው ይመጣባቸዋል እነሱ ግን የሚሞቱ አይደሉም እያለ ይናገራል ሰቱ ምዕራፍ አርባ አራት ላይ ስለዚህ ሞት የሚለው ነገር ወደ ሌላ እንዳይሄድብኝ፣ ቀጥል እና፣ አይ ሞት የሚለውን ነገር እንደተረዳው ነው የፈለግኩት። እና ኃጢአትና ሞት የሚባለው ነገር ኮንሴፕቱ ከብዙ በጥቂቱ ይሄን ይመስላል ማለት ፈልግ ነው። ኃጢአትና ሞት ላይ መነጋገር እንችላለን፣ መቀጠል ከፈለግ። ያ እያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሞት ተደርጎ ነው፣ በእስልምና በተፈጥሮ ራሱ የሟች ሆኖ ነው፣ የሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ እንደ ፍርድ አይደለም ወይስ አይደለም አዳም በበላ ቀን ከገነት ትወጣለን ያለው ወይስ ሞትን ትሞታለን ያለው? በዳዋንተ ትምህርት በገነት በገነት ውስጥ እያለ ምንድን ነው ያለው? አትብላ አለው። ከበላ ሞትን ትሞታለ አለው። ሴጣን መጣ አደለም? በእባብ ተመስሎ ለጥርት ላይ ሶስት ነገር አቀረበላቸው። ብትበሉ አይኖቻቸው ምን ይላል አላቸው፣ ይከፈታል አላቸው። ሴጣን ያቀረበላቸው እንደ አማልክት ደግሞ መልካም እና ክፉን ታውቃላችኋል። አማልክት የተባሉት መላእክት ናቸው፣ መላእክት ናቸው። ከዛ በኋላ ደግሞ አትሞቱም ማለት ነው። አማልክት ነው የሚለው አማርኛው ነው። እግዚአብሔር ያስቀምጠው ዘፍጥረት ሶስት አምስት ላይ የታርገም ላይ ደግሞ መላእክት ይላል። እንደ መላእክት መልካም እና ክፉን ስለምታውቁ ነው እሺ እና ሶስት ነገር አቀረበላቸው። ከዛ በኋላ ልክ ሲበሉ ሴጣን ባለው መሰረት አይኖቻቸው ምን አለ ይላል፣ አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ። ያው እኮ አረ መልካምና ክፉን ለማው ሶስተኛው ነው የሚቀራቸው የነበሩ። ሶስተኛው ምንድነው? የህይወትን ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? ዘጠና ሶስት አይሁለት ላይ ከገነት አውጣቸው። ለምንድነው ያስወጣቸው? እግዚአብሔር ህይወት እንዳይኖር እኮ ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አትበሉ የተባሉትን ዛፍ ስለበሉ ነው ያስወጣቸው? እጁን ዘርግቶ እንዳይበላ ነው የሚለው እንዳይበላ ነው ተመልከት። አሁን ሴጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ እነዚህ ሰዎች የህይወትን ዛፍ ሊበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ? ይህ መዋቲነት በውስጣቸው ከነበረ ምን ምን ያጓጓቸዋል? እንደዛ ከሆነት አደለም፣ ስትበሉ ትሞታላችሁ ያለው እኮ እሱ ነው እኮ ምልኮ። እዚያ በበላችሁ ቀን ትሞታላችሁ ያላቸው ስፕሪቹዋል ሌዝ ነው። አዳምን ስንት ዓመት ነው የኖረው? አይገልጽማ መጽሐፉ። እንደዛ ስፕሪቹዋል ሌዝ እንዳለ ስፕሪቹዋል መሆኑማ። በበላ ቀን ይላላ በበሉት ቀን አልሞቱም እነሱ። በበሉት ቀንማ ያልሞትማ ብዙ ተባዙ ስለተባሉ ነው ከመጀመሪያው ጀምሮ እንዴት እንዴ! የት ነበሩ ያኔ ሲበሉ፣ በቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው የት ነበረ? በበሉ ቀን ታድያ መች ሞቱ? ዚያንሚ እዛ ውስጥ እያሉም መጀመሪ ጀዚ በበላችሁ ቀን ነዋ የሚለው የዛን ቀን ውስጥ በበሉ ቀን አልሞቱም። ዘጠኝ አመት ኖሯል አዳም ወጡ በበላ ቀን ከዛ በኋላ በስፋሽ ነው ስጋው በስፋሽ ነው ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዛ ነው መጓጓዝ ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓጉ ሰይጣን ያላቸው ሁኔታ የታዘዙት? ሞት የሚባለው ነገር በግልጽ የተቀመጠው ነገር በእስላም አስተምሮት ነው። አሁን በእስላም አስተምሮት ሳይመጣ ኢብሊስ መጥቶ ሲያታልላቸው ያታልላቸው ምንድነው ለዘላለም እንድትኖሩ ነው ያላቸው። ለዘላለም እንደ መላኢካዎች ዘውታሪዎች እንድትሆኑ የመዘውተሪያ ዛፍ አለ፣ ይሄንን ብትበሉ አላቸው። እነሱ በተፈጥሯቸው ስም የመሞት ባህሪ ስለነበራቸው ያለመሞትን ነገር ፈለጉ እና ግን እንዳላቸው ሸወዳቸው። አባቤል ባይብል ምን አልከኝ? ስለዚህ ምንድነው እውነቱ ነው የነገራቸው እያልክ እኮ ነው ሰይጣን ለህዋንና ላዳ ለአንት የባይብሉንማ ምንም እኮ የተሳተ ነገር የለም በተባለው መሰረት ሶስተኛው ላይ እግዚአብሔር ቶሎ ብሎ ፈርቶ አስወጠው እንጂ ዛፉን ከበሉ በስንትና ያለው አትሞቱም እንዳላቸው አይሞቱም ነበር እነሱ ሴጣን ምንም ትል። ግን በቁርአን ላይ ስትመጣ ግን ጓጉቶ የነበረበትን ዛፍ ሊበሉ ሲመጡ በሉት ሲበሉት ግን እንትን የሚላቸው ዛፍ ሆኖ አላገኙትም። ዘውታሪነት የሚያደርጋቸው እና ዋሻቸው ይህንን ነው። ምን ምን አሁን ስለዚህ እሺ በገነት እንደዛው ቢቆዩ ያንን የህይወት ዛፍ እየበሉ ለዘላለም ይኖራሉ። በእኛ ትምህርት አሁን ለምሳሌ ብትመለከተው አዳም አጢአትም ሰራም አልሰራም ከጀነት መውጣቱ አይቀርም ራሱ ማለት ዛፉን በመብላቱ የሚደረገው ነገር ምንድን ነው ስትል ሱረቱ በቀራ ምዕራፍ ሁለት ቁጥር ሰላሳ ስድስት ላይ ይህን ዛፍ አትብሉ አላቸው፣ ብትበሉ ምን ምን ትሆን አላቸው እስቲ የሚጽፍልኝ ያጀማ አትብሉ አላችሁ ብትበሉ እዚችን ጻፍ። አትቀርቡ አላችሁ ከምን ትሆናላችሁ? ብትቀርቡ አላችሁ ከበደለኞች አበደለ አበደለኞቹ ትሆናላችሁ ነው ያላቸው። ስለዚህ በደለኞች የተዘጋጀ ጀሃነም አለ እዛ ይገቡ ነበረ ነበር። ከዛ በኋላ ወዲያውኑ ምንድን ነው ያደረጉት እነሱ ንሳ ገቡ ባትምረ ምን እንሆናለን አሉ። ከሳሪዎቹ እንሆናለን አሉ። ስለዚህ ወደፊት የሚከስሩት ነገር ምንም ነገር አይኖርም። ወደ በጀሃነም እንትን የሚሉት ነገር የለም። ግን አዳም አጥያትም ሰራም አልሰራም ጀነት ለጊዜው የተቀመጠበት ቦታ ነው። ሙሳና አደም ሲከራከሩ ምንድን ነው ያለው ታስታውስ እንደሆነ ባሊስ ላይ አንተ ኮ አለው፣ ኮ አስጨነከን አለው፣ ከጀነት አወጣህን አለው። ከዛ ትክክል አልነበረም ፕሬሚሱ የሰራው ሙሳ። ከዛ በኋላ ምን አለው አላህ ከመፈጠሬ ከ40 አመት በፊት በቀደረብኝ ነገር እንዴት ተወቅሰኛለህ አለ። አደም ከመፈጠሩ ከአርባ 40 ዓመት በፊት አላህ ለመላእክት ምንድነው ያላቸው ሱረቱ በቀራ መራፍ ቁጥር ሰላሳ ላይ ረይነ ያላቸው ያላቸው ምንድነው እኔ በምድር ላይ ምትክን አድራጊ ነኛል መተካካትን ኸሊፋም የሚባል ነገር አንደኛው አንደኛው መተካካትን በመተካካተን አድርጋለሁ ሞትን ሞትና ህይወትን ያደረገው ራሱ አምላክ ነው ያንን ለመላእክት ነግሯቸዋል ስለዚህ ከጀነት የወጣው ኦረዲ ከጀነት እንደሚወጣ አስቀድሞ አላህ ወስኖበታል። አዳም አጥያትን ሰራም አሰራም፣ መውጣቱ አይቀርም ነበር። ግልጽ ነው፣ ግልጽ ነው። እሺ ግን ደምዶ ማስወጣቱን የፈለግ ምን ነው? ለጊዜው ነው፣ ለጊዜው ነው። እሱማ አንድ ነው። ከአፈር አበጃቸው ይላል። የቱ ጋር ነው እንደዚያ የሚለው? አሁን አባሪያዬ ስራ ምራፍ ስራ ሰባት ላይ ከአንድ አፈር አበጃቸው ይላል? ኧረ አይልም እን የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው። ከአንድ ፈጠረ ማለት ከአዳም ሁላችን እንደፈጠረ ነው የሚናገረው። እኔ ማውቀው የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው አስራ ሰባት ሀያ አራት ላይ እያንዳንዱ እየመረመሩ ያገኙት እንደሆነ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው እንጂ አዋን ከአፈር ፈጠረ የመጀመሪያ ድመት ታውቃለህ? የመጀመሪያው ድመት ከየት ነው የተፈጠረው? ከአፈር ነው ወይስ ከምንድን ነው የተፈጠረው የመጀመሪያው ድመት? አላውቅም፣ አልተነገረም። እሱስ ከምንድን ነው የተፈጠረችው? እሺ አዳም እምብርት አለው የለውም? አዳም አን አለው እንጂ እንትን አሜሪካ ኮርድ አለው። ይሄ የተተበተበበት ከእናትህ ወደ እንትን የተቀበለበት ምግብ አለው። እናት አለው የለውም እና ምርት አለ ወይስ የለው? አኮ አይ፣ እንደዚህ ነገር ያመጣሁልህ ለምንድነው? እንደዛ ነው የጠየቀኝ። ልክ ምንድነው አደ አላህ ለምንድነው ይሄን የሚያደርገው አይባልም። ማድረግ የሚፈልገው ነገር ያደርጋል። መረዳት ፈልጌ አሁን አንዳንድ ጊዜ እና ይሄ ምንድነው ቀደር ሸርዒና ከዊኒ የሚባል አለ ከዊኒ በእኛ በኢስላም ማለት ነው ኮዛል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም ይባላል እናንተ ጋር ማለት ኮዛል ዲተርሚኒዝም ምን ነው ኮዛል ዲተርሚኒዝም ማለት የመንስያዊ ተወስኖት የሚባል ነገር አለ አንተ የአንተ ምርጫ የሌለበት አንተ ማትጠየቅበት ነገር አለ ወንድና ሴት መሆን አጭር ረጅም አዳም ከጀነት መውጣት የመሳሰሉ ጋር የአንተ ምርጫ አይደለም ራሱ አጭር ረጅም ምናምን በዚህ ዘመን መፈጠር ምናምን ኮዞዋል ዲተርሚኒዝም ይባላል ወይም ደግሞ በእኛ ቀደር ሸርዒ ይባላል። ማን ነው ከዊን ይባላል። እንደገና ደግሞ የቴዎሎጂካል ዲተርሚኒዝም አለ። እሱ ደግሞ ያንተ ምርጫ አለበት፣ አላ ለአንተ የሰጠ። ለምሳሌ ጀነትና ጀሀነም የሚባሉ ነገሮች ማመጽ መታዘዝ፣ እምቢ ማለት እሺ ማለት መቀበል ታውሪኝ አልኳቱ ማለት ነው የመሳሰሉት። ያሺ አሱ ልክ በእኔ ትን አይደለም የሚወስኑ። ለዛሬ ይብቃ ወይስ እንዴት ነው ይቀጥላል? ይብቃኝ አላበሽ አይ ሰኒ ነኒ አይ ሰሩ ጊዜ ነው አድርገን አሳልፍኩ። አሪፍ ነው። አይ ብዙ ነገር ከስክሰብኛል። ቼክ አረጋ። አዎ፣ አጥና አጥና። በኢስላም ያለው ኮንሴፕት ሳሊቬሽን ላይ በጣም አሪፍ አሪፍ ነገሮች አሉት። ወደፊት ደግሞ ትልቅ መጽሐፍ ይኖረኛል።